ሰላም ጤና ይስጥልን ተመልካቾቻችን፣ ይህ የአማራ ሚዲያ ኮርፖሬሽን ነው። ከደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ተመስገን አሰፋ አብሬያችሁ ቆያለሁ። የግብርናን ትራንስፎርሜሽን እቅድ ለማሳካት የባለሙያዎችን አቅም ለማሳደግ በትኩረት እየተሰራ መሆኑን የግብርና ሚኒስትር ዶክተር ግርማ አመንቴ ተናገሩም። ግብርና ሚኒስቴር ከስራና ክህሎት ሚኒስቴር ጋር በመቀናጀት ለቀበሌ ግብርና ባለሙያዎች የደረጃ ማሻሻያ ስልጠና የማስጀመሪያ ፕሮግራም በኮምቦልቻ ከተማ ተካሂዷል። አበሻን ላይ ተጨማሪ ዘገባለሁ በአማራ ክልል የሚገኙ የግብርና የልማት ጣቢያ ሰራተኞችን የደረጃ ማሻሻያ ስልጠና የማስጀመር መርሃ ግብር በኮምቦልሻ ከተማ አስተዳደር ግብርና ኮሌጅ ተጀምሯል። ማሻሻያ መርሃ ግብሩ የባለሙያዎችን አቅምና ክህሎት በማሳደግ በአርሶ አደሮች ምርታማነትና ውጤታማነት ላይ አዎንታዊ ሚና እንዲኖረው ታሳቢ የተደረገ ነው። በአማራ ክልል በምክትል ርዕሰ መስተዳደር ማዕረግ የገጠር ልማት ክላስተር አስተባባሪና የግብርና ቢሮ ኃላፊ ዶክተር ድረስ ሳሉ ረዥም ጊዜ የ ባለሙያዎች ጥያቄ የሆነው የግብርና የልማት ጣቢያ ሰራተኞች የስልጠና እድል ማግኘታቸው ለግብርናው ዘርፍ ውጤታማነት ሚናው ከፍተኛ መሆኑን አስረድተዋል። በክልሉ ከሚገኘው ወደ 1960 የሚጠጋ የልማት ጣቢያ ሰራተኛ ወደ 2200 የሚጠጋው ሌቭል ስሪ ላይ ያለ፣ በርካታው ሌቭል ቱ ላይ ያለ ይህን የሰው ኃይል ደግሞ ክህሎቱን እውቀቱን፣ አመለካከቱን የበለጠ አሻሽለን ብቁ እንዲሆን በማድረግ የጀመርነውን የጸረ ድህነት ትግል አጠናክሮ ለመቀጠል የሙያተኞች ስልጠናና ደረጃ ማሻሻል ስራ እጅግ ወሳኝ በመሆኑ ግብርና ሚኒስተርና የስራና ክህሎት ሚኒስትር ስላመቻችልን ደግሜ ደጋግሜ ምስጋና ላቀርብላቸው እወዳለሁ። በመድረኩ የተገኙት የግብርና ሚኒስቴር ዶክተር ግርማ መንቴ በሀገር አቀፍ ደረጃ ለግብርናው ዘርፍ በተሰጠው ልዩ ትኩረት አበራታች ለውጥ መጥቷል ብለዋል። የግብርና ስራ ሳይንሳዊ አሰራሮችን ተግባራዊ በማድረግ በምግብ ራስን መቻል አልፎም የሀገርን ሉዓላዊነት ማስከበር የሚችል ዘርፍ መሆኑን ያስረዱት ሚኒስቴሩ ይህንን ለማሳካትም ከስራና ክህሎት ሚኒስቴርና ከሌሎች ባለድርሻ አካላት ጋር በመተባበር የቀበሌ ግብርና ባለሙያዎችን የደረጃ ማሻሻያ ስልጠና ጀመሩን ገልጸዋል። በዚህ በደረጃ ማሳደግ ደረጃ በዚህ ዙር የገቡ ወደ 1300 የሚደርሱ የልማት ሰራተኞች እዚህና ጋርፋ እንዳለ ሆነው ቀሪ የቀሩትን ወደ 6300 በላይ አንድ ላይ ጨምረን ከ7600 በላይ የልማት ሰራተኞች በአገሪቱ ላይ የደረጃ ማሳደግ ስራ እና ፕሮግራሙ ተጠቃሚ ይሆናሉ ማለት ነው። የዜጎችን ክህሎትና ቅን በማሳደግ በቂና ተወዳዳሪ ለማድረግ በርካታ ስራዎች እየተሰሩ መሆኑን ያነሱት የስራና ክህሎት ሚኒስተር ሙፈሪያት ካሚል የተዘጋጀው የባለሙያዎች የደረጃ ማሻሻያ ስልጠና ለሀገር እድገት መፍትሄ መሆኑን አንስተዋል። አዲስ እውቀት፣ አዲስ የምክር አገልግሎት፣ አዲስ ተሞክሮ ለመስጠት ፍጹም በሆነ ዝግጁነት መገኘት ከኖሩ አለፉ የሚያወጣ በግላችሁ አሻራችሁን ለማኖር የሚያስችል ኢትዮጵያ አዲስ የታሪክ እጥፋት ውስጥ በገባች ቁጥር ሁሉ የእናንተ ውጤት ጎልቶ የሚታይበት ስለሆነ ተልኳችሁን ቀለል አድርጋችሁ እንዳታዩ አደራ ማለት ስለምፈልግ ነው። ስለሆነም ሁል ጊዜ ንቁ ዝግጁ መሆን የእናንተ ዕጣ ፈንታ ይሆናል ማለት ነው። የስልጠናው ተጠቃሚ የሆኑ የልማት ጣቢያ ሰራተኞች የእድሉ ተጠቃሚ በመሆናቸው የተሻለ ሙያዊ መነሳሳት እንደፈጠረላቸው ገልጸዋል። ያው እስከ ደረጃ ስምንትስ እንደምንማር ተገልጿልናል በጣም ትልቅ ደስታ ተሰምቶናል። ያው ተስፋችን በዚሁ እንቀራለን ብለን ነበር፣ አሁን ግን ትልቅ ተስፋ ሰንቀን ያው ከዚህ ወጣን ለአርሶ አደሯችን በትናችን መሰረት እናገለግላለን። በግብርና ልማት ጣቢያ ባለሙያነት ወደ ዘጠኝ ዓመት ያክል ሰርቻለሁኝ እስካሁን ድረስ ባለው ማለት ነው። ከዛን ውጭ ግብርና ባለሙያ በመሆኔ በጣም ደስተኛ ነኝ። ማለትም ይሄን ማለት ደስተኛ ነኝ ስል አርሶ አደሩን በማገልገሌ ና እናንተ አባቴን ማክበርን ያህል ስለሚሰማኝ፣ ከዛም ባሻገር ደግሞ ግብርና ሚኒስቴር ይህንን ስልጠና በማንጣቱ ለኛ የተሻለ እድገትና ደረጃችንን ያሻሽላል በሚል ተነሳሽነት ነገ ጠዋት ሄደን አርሶ አደሩ ለውጣደን የሚል አስተሳሰብ ነው ያለኝ። የፌዴራል ና የክልሉ ከፍተኛ አመራሮች በኮምቦልሻ ከተማ አስተዳደር በግብርናው ዘርፍ እየተሰሩ ያሉ የልማት ስራዎችን ጎብኝተዋል። ዘላቂ ሰላምን ለማስፈን በህዝብና በመንግስት የቀረበውን የሰላም ጥሪ የተቀበሉ ከስድስት መቶ በላይ የታጠቁ ኃይሎች ወደ መደበኛ ኑሯቸው መመለሳቸውን በአማራ ክልል የኦሮሞ ብሔረሰብ አስተዳደር አስታወቀም። በብሔረሰብ አስተዳደሩ ደዋ ጨፋ ወረዳ ሲንቀሳቀስ የነበረው ቡድን አዛዥና አባላት የሰላም ጥሪውን ተቀብለው ወደ ማህበረሰቡ ተቀላቅለዋል። ኢማም ኢብራሂም ተጨማሪ ዘገባ አዘጋጅቷል። በህዝብና በመንግስት የቀረበውን የሰላም ጥሪ መሰረት በማድረግ በአማራ ክልል የኦሮሞ ብሔረሰብ አስተዳደር ታጥቀው የሚንቀሳቀሱ አካላትን ጥሪ በማድረግ ወደ ሰላም እንዲመጡ እያደረገ ይገኛል። በብሔረሰብ አስተዳደሩ የደዋ ጨፋ ወረዳ በሰላም ካውንስሉ በኩል በቀረበው የሰላም ጥሪ የኦሮሞ ነፃነት ሰራዊት አዛዥ የነበረና የቡድኑ አባላት የሰላም ጥሪውን ተቀብለው ወደ ማህበረሰቡ ተቀላቅለዋል። በወረዳው ሲደርሱ በአካባቢው ማህበረሰብ አቀባበል ተደርጎላቸዋል። የሰላም ጥሪውን የተቀበሉ የ የቡድኑ አዛዥና አባላት በሰላም ካውንስሉ በኩል የቀረበላቸውን ጥሪ በመቀበላቸው መደሰታቸውን ገልጸው ዘላቂ ሰላም እንዲሰፍን በጫካ የቀሩ ሌሎች የታጠቁ አካላትም ወደ ሰላም እንዲመጡ ጠይቀዋል። ዋምቻ መንግስትና የሀገር ሽማግሌዎች ባቀረቡልን የሰላም ጥሪ ተቀብለን መጥተናል። ወደ ማህበረሰቡ በመቀላቀሌ በጣም ተደስቻለሁ። ሌሎች የቀሩ ወንድሞችም ወደ ሰላም ቢመጡ እላለሁ። መንግስትና የሀገር ሽማግሌዎች ባቀረቡልን የሰላም ጥሪ ተቀብለን መጥተናል። ወደ ማህበረሰቡ በመቀላቀሌ በጣም ተደስቻለሁ። ሌሎች የቀሩ ወንድሞችም ወደ ሰላም ቢመጡ እላለሁ። የደዋ ጨፋ ወረዳ ዋና አስተዳዳሪ መሀመድ ጌታቸው በሰላም ካውንስል በኩል በቀረበው የሰላም ጥሪ በወረዳው በርካታ ቁጥር ያላቸው ታጣቂዎች ወደ ሰላም እንዲመጡ መደረጉን ገልጸዋል። ምክንያታዊ የሆነ ነገር ብዙም ስላልነበራቸው በርካታው ኃይል የመንግስትን መዋቅርም አገር ሽማግሌዎቹንም አምኖ ወደ እኛ መምጣት ነው የጀመረው። እስካሁን ድረስ ባለው ተጨባጭ ሁኔታ እውነት ለመናገር ፎርማሊኛ ጋር ተመዝግቦ ለሀገር ሽማግሌና አጠቃላይ ለካውንስሉ እየሰጠው ወደ 81 ሰው አካባቢ ላይ የተመዘገበ ይሄ ፎርማል የሚታወቀውን ሌላው በርካታ ጄሌ ነበር። ይሄ እንግዲህ ዋና ዋናው እንጂ ጄሌ የነበረው አብዛኛው በራሱ መንገድ ወደ የቤቱ ገብቷል። ያው ጥሪ ተደርጎ ስለነበረ፣ አናውንስ ተደርጎ ስለነበረ ወደ መደበኛው ስራ የገባው በርካታ ነው። በምክር የተለቀቀ በጣም በርካታ ነው። በየአካባቢው ያሉ መሻይኮች ላይ እየመጣ ምክር የተሰጠው የተለቀቀ በርካታ ነው። በኦሮሞ ብሔረሰብ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካ ዘርፍ ኃላፊ ጀማል አሊ በብሔረሰብ አስተዳደሩ እስካሁን በቀረበው የሰላም ጥሪ ከ600 በላይ ታጣቂዎች ወደ ሰላም መምጣታቸውን ተናግረዋል። የዞኑ መስተዳደር ባቀረበው የሰላም ጥሪ መሰረት ብዙ ጫካ የነበሩ የሸኒ አባላት እጃቸውን ሰጥተዋል። በቁጥር ደረጃ ለመግለጽ ከ600 በላይ እስካሁን ባደረግነው የሰላም ጥሪ መሰረት እጃቸውን የሰጡበት ሁኔታ ነው ያለው። ከዛ ውስጥ ከ450 በላይ ተሀድሶ ወስደው ተሀድሶም እየወሰዱ ያሉ ተወስደውም ደግሞ ወደ ማህበረሰቡ የተቀላቀሉ አካላት ናቸው። ሌሎቹ በሂደት በተሀድሶ ውስጥ አልፈው ቀሪዎችም ወደ ህዝብ የሚቀላቀሉ ነው የሚሆኑ። ለሰላም የተከፈተው በር ክፍት በመሆኑ አሁንም ታጥቀው የሚንቀሳቀሱ አካላት በህዝብና በመንግስት የቀረበውን ጥሪ እንዲቀበሉም ጠይቀዋል። አሁንም ቢሆን በጫካም ያሉ ወንድሞቻችን፣ እህቶቻችን ይህንኑ አይተው አማራጭ ሌላ አማራጭ ከሰላም ውጭ ሌላ አማራጭ አለመኖሩን ተረድተው ወደ ነበሩበት ቤተሰቦቻቸው፣ አካባቢያቸው ተመልሰው ሰላምን እንዲቀላቀሉ ጥሪያችንን እናስተላልፋለን። ብልጽግና ፓርቲ ባለፉት ሰባት ዓመታት አበረታች ስኬቶችን ያስመዘገበ ሀገራዊ ፓርቲ መሆኑን በአማራ ክልል የኦሮሞ ብሔረሰብ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ገለጸ። የኦሮሞ ብሔረሰብ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የመጋቢት 24 ፍሬዎችና ቀጣይ የሀገራችን ተስፋዎች በሚል መሪ ሀሳብ ከብሔረሰብ አስተዳደሩ ጠቅላላ አመራርና የብልጽግና ህብረት አባላት ጋር በከሚሴ ከተማ ውይይት አካሂዷል። ተጨማሪውን ከይማም ኢብራሂም እንከታተል። የኦሮሞ ብሔረሰብ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የመጋቢት 24 ፍሬዎችና የቀጣይ የሀገራችን ተስፋዎች በሚል መሪ መልእክት ከብሔረሰብ አስተዳደሩ ጠቅላላ አመራርና የብልጽግና ህብረት አባላት ጋር በከሚሴ ከተማ ውይይት አካሂዷል። በውይይቱ የብልጽግና ፓርቲ ከምስረታው ጀምሮ ባሳለፋቸው ሰባት ዓመታት የገጠሙ ችግሮችና የተመዘገቡ ድሎች ላይ ውይይት ተካሂዷል። በመድረኩ የተሳተፉ የብልጽግና ፓርቲ አባላት በባለፉት ሰባት ዓመታት ብልጽግና ፓርቲ በችግር ውስጥ ሆኖ በርካታ ሀገራዊ ፕሮጀክቶችን ያሳካ ፓርቲ ነው ብለዋል። የህዳሴው ግድብ ኢትዮጵያውያን ተስፋ በቆረጡበት ሰዓት እስቲል አሁን መብራት ማመንጨት ጀምሯል። የስንዴ ልማትን ጥሩ ነገር የሚታይ ነገር አለ። አሁንም ጦርነት አለ፣ ሰላም የሌለበት አለ። ግን እንደ ጌታ ደግሞ እንሻገረውና እንደ ባለፈው ታሪክ አድርገን እናወራለን የሚል ነገር አለን። እንደኔ በማዕድን ዘርፍ በቱሪዝም ዘርፍ በጣም በርካታ የተረሱ ለሀገር እድገት የሚጠቅሙ ጉዳዮችን ቆፍሩ አውጥቶ አሁን የምናያቸው በርካታ የቱሪዝም መስህቦች ተብሎ ሀገር ውስጥ በተለያዩ አካባቢ እየተዘረጉ ያሉ እየተሰሩ ያሉ ጉዳዮች አንዱ ሀብታችንን እንድናይ ማየት ብቻ ሳይሆን እንድንጠቀም መጠቀም ብቻ ሳይሆን ለነገ አቅምና ጉልበት ሆኖ እንዲሄዱ ለማድረግ ያደረገው ጥረት ትልቁ ስኬት ነው ብዬ ነው የማስበው። የኦሮሞ ብሔረሰብ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽፈት ቤት ኃላፊ አህመድ ሁሴን የብልጽግና ፓርቲ አካታችና አሳታፊ የፖለቲካ ሪፎርም በማድረግ የመሪዎችንና የተቋማትን የመፈጸም አቅም ከጊዜ ወደ ጊዜ ያሳደገ ስራ መሰራቱን ተናግረዋል። አስተሳሰብ ላይ አቅም ላይ ችሎታና የመፈጸም እይታን መሰረት ያደረገ የአመራር ሪፎርም ተሰርተዋል። ፖለቲካ ሪፎርም በዛ ውስጥ ስናዩ ተግባር አፈጻጸም እና የተቋማት የመፈጸም የማስፈጸም አቅማቸውን ከጊዜ ወደ ጊዜ እያዳበሩ በስኬት የሀገራችንን ልዕልና ወይም ደግሞ ሉዓላዊነት አስከብረናል። የብልጽግና ፓርቲ ምክር ቤት አባልና የኦሮሞ ብሔረሰብ አስተዳደር ዋና አስተዳዳሪ አህመድ አሊ በበኩላቸው ብልጽግና ፓርቲ ትብብርን መሰረት ያደረገ የፖለቲካ ስርዓት በመዘርጋት የተፎካካሪ ፓርቲዎችን ወደ መሪነት በማምጣት በጋራ ለሀገር ዕድገት የመስራት ባህልን እያለማመደ ያለ ትልቅ ሀገራዊ ፓርቲ መሆኑን አስረድተዋል። ከኢትዮጵያ የፖለቲካ ምዕራፍ ዘርፈ ብዙ የነበሩትን የፖለቲካ ስብራት ተፎካካሪ ፓርቲ የሚባል በኢትዮጵያ ታሪክ የማይታወቅ በተቃውሞ ብቻ የሚነገርለትና የሚነገስለትን እሱም በመስበር የተፎካካሪ ሀሳብን በመደመር የተፎካካሪ ሀሳብን በማዋጣት ኢትዮጵያ ሕዝብ ተወካዮች ምክር ቤትን ጭምር አዲስ መንፈስ አዲስ ሀሳብ የተዘራበት ነው። ያ ሀሳብ ከፍ ብሎ በክቡር ጠቅላይ ሚኒስትራችን የፓርቲያችን ታላላቁ መሪነት አመራሮችም ጭምር በምክር ቤትና በሚኒስቴሮችም ጭምር ወንበር የሰጠንበት የሰባት ዓመቱ ትሩፋት እንደሆነ አንዱ መደላል የፈጠረ ነው። የተከበራችሁ ተመልካቾቻችን አብራችሁን ስለነበራችሁ እጅግ እናመሰግናለን። ከአሚኮ ደሴ ስቱዲዮ ለሰዓቱ የያዝናቸው ዜናዎቻችን የእስካሁኖቹ ናቸው። ተመስገን አሰፋ ነኝ። በያላችሁበት መልካም ጊዜ